ኧረ ሶፊ ኧረ ሶፊ እንደዚህማ አይሆንም። እንዲህ ለማን ብለሽ ለማን ብለሽ ነው አንቺ ህይወትሽን መስዋት የምታደርጊው? እንዲህ ዛሬ እኮ ሽማግሌዎችን ቢያገታቸው ነገ መፍታቱ አይቀርም። ቶፊቅ ቶፊቅ ደግሞ እልህ እንጂ ከሆነ አንቺን ፈልጎ እንዳልሆነ ታውቂያለሽ፣ አንቺም ማለት ነው። እና ለማን ብለሽ ለሱ ብለሽ ነው አንቺ ህይወትሽን መስዋት የምታደርጊው? በጣም ነው የምታሳፍሪው።

አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደም ክርስቲያን ጉንቺ ሰላም ሰላም ብያለው። ለከዲው ጅማቲ በአዲስ ሲሆናችሁ ላይክ ሼር ሰብስክራይብ ማድረግ እንዳትረሱ። እንግዲህ ያው ከትላንት ወዲያ ማለት ነው ወደ ፎፉ ወደ ሶፊ ቤተሰቦች ሽማግሌ ልኮ ነበረ። እንደዛም እንግዲህ ቶፊቅ መጥቶ ያንን ሽማግሌዎች መንገድ ላይ አግቷቸው ወስዷቸዋል። እና በዛ ምክንያት ደግሞ ሶፊ ድግስ ተለግሶ ይሄ ሁሉ ነገር ዝግጅት እያደረግኩኝ እንዴት ሽማግሌዎቹን አግቶ ያዋረደኛል? እኔ በቃታይኝ እሱ ትቶኝ የራሱን ህይወት ሲኖር ሲኖር ነበረ የራሱን ህይወት፣ ከማናት ከሮዚ ጋር ጀምሮ ነበረ። ሮዚም ደግሞ ነፍሰ ጡር ነኝ ብላውም ነበረ። እና እኔ የሚገርመኝ አንዳንድ ወንዶች እኮ በጣም ነው የምታስቁኝ እናንተ የጣላችሁትን ሴት የሆነ የተሻለ ወንድ ስታገኝ የተሻለ ሰው ስታገኝ መልሳችሁ በቃ እንደ እግር እሳት የሚያቃጥላችሁ ምንድን ነው? አንተ ሮዚን እዚህ ጋር እሷም ሽማግሌ ሊላክ በተባለበት ሮዚ ሽማግሌ ሌላ ሰው ልታገባ ስትል ትታያት አልመጣህም? እንደ እሷን አስረግዘ ምን የሚሉት ነው ነው ወይ ደግሞ አንተ እንዳንዳንድ ወንዶች ማለት ነው የመጀመሪያ ሚስቱን ያስቀምጣል ወደደችም ጠላችም የፈለገበት ዘምቶ የፈለገበት ሄዶ የፈለገበት ዘሎ የፈለገበት የፈለገበት ሄዶ ከዛን ይመጣና ምን ያደርጋል ወደድሽም ጠላሽም ትኖሪያለሽ ከኔ ጋር ነው ሶፊ ደግሞ እሱን አልፈለገችም። አንተ የራስን ህይወት መርጠ እንደዛ ልቧን ሰብረ ከሄድክ በኋላ እሷ የራሷን መንገድ የራሷን ሰው ፈለገች። አሁን ታዲያ አንተ ከመሬት ተነስተው ያንገበገበ እንደ እግር እሳት ያቃጠለህ ምንድነው? ቶፊቅ ምንድነው እስቲ እንዴ! አንተ እኮ ቆንጆ ምን የመሰለሽ መለሎ ሮዚን አግኝታለ አደል? እናንተ ምንድን ነው ሶፊን እኮ በቃ በቀሽኝ ብላ ንቅረ ነው የተፋት፣ አደለም ምንድን ነው አሁን? በቃ እሷ የሆነ ነገር ሊሳካላት ሲል የሆነ ነገር ሊሆንላት የሆነ ነገር በቃ ተሳካልኝ እኔ በቃ ካለውበት አንድ ስቴፕ ሄድኩኝ ምናምን ስትል ኬት ነው ኬት ነው ሳይባል ትመጣለ። ግርምን ሆን የሚለኝ ባለፈው አሁን ከኢሳቅ ጋር እንደዛ ኢሳቅ ጋር አልጀመርንም ብሎ አሉ ግን በአንተ እልክ ሊገቡበት ሲሉ ምንድን ነው ያደረግከው? እንደምንም ብለህ ለያየህ። ከዛን ከለያየህ በኋላ አንተ ወደ ካናዳ ልሄድ ነው፣ አሜሪካ ልሄድ ነው ምናምን ብለህ ወሎ ገባ። ወሎ ከገባህ በኋላ ደግሞ ሮዚን ፍቅረኛ አይነት ምንድናት እጩኛ አይነት እያልክ እንትናን ማናት ሶፊን ስታስቀና ነበረ። እና አሁን ታዲያ እሷ ሌላ ትያዝ በቃ አንተ ስለ አንቅረ ስለ ተፋት ብቻ እንደዚሁ በቃ እንቁልጭ እያለች የአንተ አልጋ በአልጋ ምናምን ነገሮች ሁሉ አልጋ በአልጋ ሲሆንል ቁጭ ብላ እንድታይ ነው የምትፈልገው፣ ወይስ ምንድን ነው ይሄ ነገር? በነገራችን ላይ ይሄ ነገር ድራማ ቢሆንም እውነቱን ለመናገር አብዛኛውም ወንዶች ማለት ነው፣ የተዋትን ሴት ሲሳካላት፣ ሴት ልጅ የዋናት ወላይ ከሷ ጋር ወጥቶ ራሱ ቢሳካላት ምንም ነገር በቃ በቃ ተሳክቶለት ይኑር፣ የእሱ መሳካት የእሱ የተሻለ ቦታ ላይ መሆን ያስደስታት ሴት ልጅ ማለት ነው ደስ ነው የሚላት። በቃ ምንም አትቀናም እንደ ወንድ እሷን ለመጉዳት እሷን ለመጣል አንትን አይሉም በቃ፣ የሚያስብ ጭንቅላት የላችሁም ሴቶች። አብዛኛውም ወንዶች ደግሞ አይታችሁ ከሆነ አብራችሁ ባልም ይሆን ፍቅረኛም ይሆን አልፈልግሽም ብሎ እንኳን ትቷት ተነስቶ እሷ የተሻለ ወንድ ስታገኝ የተሻለ ስራ ላይ ስትሆን በቃ የተሻለ ነገር ላይ ስትሆን ያንገበግባቸዋል። እነሱ ልክ በቃ አንቅሮ እንደተፏት ወይ ደግሞ እሱ እንዳልፈልገት ሰው ሁሉ እንደው ቢችል እንዶ ቤተሰብ ብትሉ ምድር ላይ ያለው ሰው ሁሉ ልክ እሱ እንደ ጠላት እንዲ ጠላት ነው የሚፈልገው አብዛኛው ወንዶች ማለት ነው። ለምን እንደሆነ ግራ ያገበኛል። አይታችሁ ከሆነ ትቷት ራሱ ስንት አሲድ የሚደፋባት ወንድ አለ። ትቷት አልኮ ከሌላ ሰው ጋር ሲያያት ግን በቃ ያንገበግበዋል። ምንድነ ከሌላ ሳይሽ ውበትሽ ገና ታየኝ የሚለው አሁን ያው የሚሰሩት ነገር እንተዋወቃለን። ብንተዋወቅም ግን ምድር ላይ ያለው ነገር ነው። ገባችሁ? ምድር ላይ ያለው ነገር ነው የሚሰሩት ማለት ነው። እና ወንዶች ምንድን ነው የጣላችሁትን ሴት የተዋችኋትን ሴት ሌላ ወንድ ሲያነሳት ሌላ ወንድ በቃ አንተ በቃ አልፈልግሽም አቶኘኝም ብልሃት የተዋኳት ሴት ሌላ ወንድ የኔ ፍቅር የእኔ በቃ የእኔ ንግስት ብሎ አንግሶ ሲኖራት ለምንድን ነው የሚያንገበግብ? ትታሃት እኮ ሌላ ግብትሃል አደል? እንዲያንተ በቃል በቃሽኝ ብለኮ ሌላ ግብትዋል። ታዲያ ምንድን ነው የሚያንገበግብ? ለምንድን ነው ግብግብ ጭስ ምትለው? ለምንድን ነው ብሮ? እኛ ሴቶች እኮ እንደዛ እንሆንም። ከሄድክም በቃ ይቅ ነው ቢበድልም ራሱ ይቅናው ነው የምንለው እንጂ በቃ ይሄን ኃይል አንተን ለመጣል አንተን ለመጉዳት ይሄን ሁሉ መንገድ አንሄድም። አሁን ፕሮግራሟን ምኗን ያበላሸው አንተ ትታታል፣ አልፈልግሽም ብላል። ምንድን ነው እንደዚህ ይሄን ያለንገበገበ? እስቲ እናንተ ኮመንት ላይ አስቀምጡልኝና እንዲያ ነገር በወንዱ አይበስም፣ በወንዱ አይበስም።